አልችልም ነገ እመጣለሁ ምን ምክንያት እንደታሰርሽ መልስ አዘጋጅተሽ ጠብቂ ይሄ እናቴ ንጃረለሽ አንቺ ስትደውይ ስፈ ነገ መጥቼ እዛው ስር ቤት እንግዲህ ቪዲዮን እንደተመለከትነው ዝና በጣም ተበሳጭቷል። ምክንያቱም ሉላ ከቤት ጠፍታለች። የጠፋችበት ምክንያት ደግሞ እሱን ደብድበው እንዳይተርፍ አድርጋ ወገቡን ስብርብር አድርገዋለች ማለት ነው። ስለዚህ በዛም ምክንያት ከቤት ጠፍታለች። እሱ ግን ሌላ ነበር ያሰበው፣ ዛሬ አብረን እንውላለን፣ ናፍቀሽኛል እያለ ብዙ ሲያወራ፣ ያው እሷ የመጨረሻ ውሳኔ ወስናለች። እንዴትም ወሰነች? ይህንን ነገር ብዙ ተሰቃይታለች፣ ብዙ ደርሶባታል። በዛን ምክንያት ነው ከቤት የጠፋችው፣ እንደዛ አድርገው ማለት ነው። ስለዚህ እሱ ደግሞ መቼም አልተዋትም። ስለዚህ መቼም አልተወ። ስለዚህ አሁን እሱ ካገኘሁሽ መቼም አልለቅሽም፣ መቼም የማትረሹበት በህይወትሽ ትልቅ ጣፋሳ አጥልብሻለሁ። እንደዛ አድርገሽ ወንድ መቶኝ የማያውቅ እንዴት ሴት ልጅ ትደፍረኛለች? እንዴት ሴት ልጅ እንደዛ አርጋ ትመታኛለች? እያለ በጣም ዝና እየተበሳጨም። ዝና ደግሞ በብትር በገንዘቡ የሚመካ ሰው ነው። በፍቅር አያምንም ማለት ነው። እሷ ደግሞ አንድና አንድ የምታፈቅረው ሞገስን ብቻ ነው ማለት ነው። ፊልምም ይሁን እንጂ በጣም ፍቅር አላት፣ ትወደዋለች በቃ መስዋዕት የምትከፍልለት ለሁሉ ነገር ጥቁር ልብስ ያስለበሳት የእሱ ፍቅር ነው፣ የሞገስ ማለት ነው። እና ዝና ሁልጊዜ በዱላ በብትር ነው፣ አፈቅርሃለሁ በይኝ፣ እወድሃለሁ በይኝ እያለ እያስገደዳት ነው ይዟት ይኖረ። ስለዚህ ያ ሲመራት ነው። እሷ የመጨረሻ ውሳኔ በቃ ዝቤቱኝ የእሱ ከሚገለኝ እና የእሱ እንደዚህ እያደረገ ከሚያኖረኝ ልጥፋ ብላ ነው ከቤት ይወጣችሁ ማለት ነው። እንግዲህ ዝናም ካገኛት ይገላታል ማለት ነው። እናም እንግዲህ ያው ለሞገስ ደውላ ሞገስ አንተን ማግኘት አልፈልግም ብላ ወስና ነበር። ነገር ግን ስላላስቻለን ሞገስን አግኝታው ከሀገር እንጥፋ፣ ዝና እየፈለገን ነው፣ ብዙ ሰው አለው። ስለዚህ ከሀገር ካልጠፋን እኔም ብቻ ሳይሆን የሚገለኝ አንተን የሚገልሃል፣ እና እባክህን እንጥፋለች። በአሁን ሰዓት ደግሞ ሞገስ የታወቀ ነገር ነው፣ ምክንያቱም ገንዘብ የለውም፣ ገንዘብ ማህሌት ታሳግዳበታል ገንዘቡን። ስለዚህ ገንዘብ ስለሌለው ከሀገር መውጣት አይችልም። ገንዘብ ቢኖረኝ ከሀገር ይዤሽ በወጣ ደስ ይለኝ ነበረ። ነገር ግን እኔ ምንም ገንዘብ የለኝም ለጊዜው። እባክሽን ትንሽ ተረጋጊና የሚሆነውን አይተን እንሆናለን እያላት ነው ያለው። እንግዲህ ያው ዝና ማህሌትም ይታወቃል፣ በባለፈው ክፍል ላይ እንዳየ ነው ታስራ ነበረ። እና በጣም የሚገርም ነው፣ ደወለችለት እና፣ ያው አስፈታን ባክን፣ ዛሬ ሁለተኛ ቀን እስር ቤት ልናድር ነው ወይ? አስፈታን አለችው። ለምንድን ነው ብሩክ ቤት ይሄርሽው? ምን ልታረጊ ሂደሽ ነው? ስለዚህ ምን ልሰር ሂደሽ? አንዳንድ እንቅስቃሴዎችሽን ለኔ ሳትነግሪኝ እንዳትሰሪ ይሻል ነበረ። ስለዚህ እኔ ምን ላድርግሽ? እኔ ወልጄ እጥዬሻለሁ። አንቺ በደወልሽ ቁጥር እኔ ሩጫ አንቺ ያለሽበት ቦታ የምመጣው ስለዚህ ለምን ሂደሽ ነው? ብሩክ ከፈተሽ ቆይቷል። ለምን ሂደሽ ነው የታሰርሽው? ስለዚህ ልሰርኩ ሂዳችሁ ታሰራችሁ? ሲላት አይ ቃላ መጣ ሄጄ ነው ምናምን ስትለው፣ አይ በይኔ ናፍቷሽኝም። ስለዚህ ልትሰርቁ ስትሄዱ ተያዛችሁ አላት። እንግዲህ አጥቧ ሰጣት ማለት ነው እስከሚበቃት ግደታ ደግሞ እነሱ ስለሚያስፈልጉት የግድ ማስፈታት ስላለበት አስፈታቸው ማለት ነው። ዋስኖ ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የዚህ ቻናል ባለቤት በሙሉ በያላችሁበት ሰላማችሁ ብዙ ትትረፍረፍ። ይበል ይህንን ቻናል ላይክ ሰብስክራይብ ሸር እያደረጋችሁ ቤተሰብ ሁኑ። ነው ለምታበረታቱት ከልብ አመሰግናለሁኝ። እንግዲህ ዛሬ የእንጀራ ልጇን የምታሰቃየው ምሳሌን ቀጣዩን ክፍል ይዘንላችሁ መጥተናል። ከቪዲዮ እንግዲህ እስከ ፍጻሜ አብራችሁን ቆዩ። አመሰግናለሁ። እንግዲህ እንዳየነው ነው ቪዲዮውን፣ ምንድን ነው በጣም እየተጨነቀ ነው ያለው ዝና፣ በጣም ተናዷል። ወይኔ ዝና፣ ወይኔ የአባቴ ልጅ፣ እንደዛ አረገች ሉላ የት ነሽ እያለ ማልቀስ ጀምሯል፣ ማለት ነው በጣም ሞገስ የት ነህ እያለ ነው። በጣም እየተሰቃየ ነው ያለው፣ ተጎድቷል ማለት ነው። ስለዚህ አሁን ቢያገኛቸው ምን ያደርጋቸዋል፣ ማንም የማይገምተው ግምት ነው ያለው። እንዳጣዬ ደግሞ እንግዲህ ያው ብዙ ስቃይ ያሳልፋለች። ተጥላ እናቴ ጥላኛለች ብላ አዝና ነበር። ነገር ግን የተወለደችው ከትልቅ ቤተሰብ ነው። የጣላትም ደግሞ ወንድ ሰው ስለሆነ አባቴ ነው የጣለኝ፣ እናቴ አይደለችም። ስለዚህ እናቴ ለማየት ጓጓሁኝ እያለች እያወራች ነው ማለት እና ቅድስት ግን ጋር ምሳ እየበሉ እናትሽ መሞትና መኖሯን ታያለች። ቤተሰቦችሽን አግኝተሻት ተሻለኛል ሞገሳለች። እሷም አዎ ግን እናቴ ያው ትምህርት ሙት የማውቀው ነገር የለም ግን እናቴ ያለመጣሉ ደስ ብላኛል እንዳለች ይሰማኛል። ይህ በቃ ሁሉን ነገር ሳሰቡ ደስ እያለኝ ነው። ያች ነው እንግዲህ የድራማ ድምቀት ዳጣዬ ማለት ነው። ሳታገኛቸው እንዴት ደስ አለሽ እያለቻት ነው። ግን ማግኘት አይቀርም እናቴ በህይወት ካለች አገኛታል ወይም ተስፋ አልቆርጥም ማለች ነው። ተስፋ እንዳትቆርጭ፣ ቤተሰብ ማለት ትልቅ ነገር ነው። ቤቱን እኮ እይንተነዋል። ግን ቤቱን የገዛው ሰውዬ በጣም እንትን የለም ስለዚህ እሱን እየፈለግን ነው። እሱ ደግሞ ያለው ባህር ዳር ስለሆነ እሱን ካገኘ ነው ማግኘታችን አይቀርም። እና የቤተሰብን ጥቅም ማን ያውቀዋል እያለች ነው። ጦጣም ወይም ዝንጀሮም ብትወልድሽ ማን ያቀር፣ ስለ ዝንጀሮ ቢወልድሽማ ጥሩ ነበር አለቻት። ዝንጀሮ ይሻላል ከሰው አለች ዳጣዬ፣ ማለት ነው እና በጣም ደስ የሚል ነበረ እና እንግዲህ ያው ሞገስ በአሁኑ ሰዓት ለሉላ ሊያደርግላት ምንም አልቻለም። ምክንያቱም ገንዘብ የለውም። በዛ ላይ ደግሞ እንግዲህ ለብሩክ ብዙ ነገር ረድቶታል። የሞገስ ጥሩነትና መቃየር ከጥግ በላይ ከአቅም በላይ የሆነ ነገር ነው ማለት ነው። ምክንያቱም እንደዛ ተጣልቶ እንኳ አልተውም መርዳቱን ማለት ነው። በጣም የሚገርም ነገር ነው። ይሄ ነገር ግን እንዴት ነው የሚለው ነገር የእሱ የዝህ ጥሩነት ምን እንትን ይለዋል የሚለው ነገር ምን ያጋጥመዋል? በአሁን ሰዓት እንግዲህ ያው ዝናም ምን እያሰበ ነው ማንም አያውቅም። ያው እነ ማለት አብረውት እንዲሰሩ ነግሯቸዋል፣ እነሱም እሺ ብለዋል። ሞገስ ግድህ በደስታ ፍንድቅ እያለ ነው። ፍቅር ጥሩ ጊዜ እያሳለፉ ነው። ነገር ግን ይሄ ነገር እስከ መቼ ነው ዝና ያገኛቸዋል? መቼ ነው የሚያገኛቸው የሚባለው ነገር በጣም ከባድ ነው። በጣም እየተሰቃየች ነው ሉ ያለችው ቅድስትዬ። እንግዲህ ደስታ በደስታ ሆናለች። ካሁን በኋላ ጋሽም ይመጣል፣ ምሳሌም እንግዲህ ትመጣለች። ብሩክም እንግዲህ ያው እንግዲህ ብሩክም ለቅድስትዬ ደወለላት። ቅድስትዬም ደስታ ሆነች። ስለዚህ እንዴት ነው ምሳሌ ብለው ምንም አትልም። አሁን ገና ናት፣ አልወጣችም ከ ምን አለችው ማህሌ ትመጣ ነበረ ልሰርቅ ስለዚህ ለፖሊስ ደውያ ሲዣት አለሁኝ እና ምንም ችግር አልፈጠረችብኝ አታስብ ደህና ትሆናላችሁ ምሳሌ እንደ ጨረሰች ህክምናዋን በሰላም ወደ ሀገር ትገባለችና አይዞህ ብለዋለች እንግዲህ ፈጣሪ ከእናንተ ጋር ይሁን ሁላችንም ሰላም ነን አታስብ ብለው ስልኩን ዘጋች ማለት ነው ያው እንግዲህ ዳጣይም ስልክ ደወለች እንግዲህ ዝጋ ሊሄድ ነው እያለች ነው ባህር ዳር አባቷንና ሉላ እንግዲህ በጣም ተጨንቃለች። አሁንም ጭንቀቷ ነው ከአሁን ከአሁን አገኛችሁ እያለች ነው። እና በጣም ጥሩ ጊዜ እያሳለፉ ነው ያሉት እና ከአሁን በኋላ ምንም እንዳትተወኝ እያለች ነው። ዳጣዬም እንባ እየተናነቃት ነው። በጣም ታሳዝናለች። ከምንም በላይ አንቺም ታለቅሻለች ያለች ሰው አይደለች። እንዲ፣ ለምን አታለቅስም? እንዲ ዳጣዬ ለምድር የማታለቅሰው ዱርዬ ስለሆነች ወይም ቤተሰብ ስላላሳደጋት እንደዛ አይደለም። ሁሉም ሰው የራሱ የሆነ ስሜት አለው። ዳጣን ደግሞ ሚስኪን ናት። እንደ አጋጣሚ ስትሰርቅ ነው ከነ ሞገስ ጋር የተገናኘችው። በዚ አጋጣሚ ጥሩ ቤተሰብ አግኝታለች። እነ ሞገስን አሁን ቅድስት እየናስዋ አንድ ላይ እየኖሩ ነው ማለት ነው። እዚ ጋር ጥሩ ጊዜ ያሳልፋሉ ማለት ነው። እንግዲህ ያው ሽሮ ማሰራራት አቅሙ የሚላትም በጣም እኔእንጃ ብቻ። አሁን ያሉት ሰዓት ላይ በጣም ደስተኛት ናቸው ሞገስ ማለት ነው። ነገር ግን ያው ትንሽ ጊዜ ነው ቀራቸው የቀራቸው ምን ይሆን መጨረሻቸው የት ይሆን የሚለው ነገር አብረና ይሆናል። እንግዲህ የከፈልኩትን መስዋዕት ከፍዬ ህግ የወሰነብኝን ቅጣት ተቀብዬ ንብረቴን ሁሉ አስመልሳለሁ። ለአንቺ ስል የማላደርገው ነገር የለም። በህይወቴ ያለሽኝ አንቺ ነሽ። ህይወቴ ጠፍቶ ነበር። የዛን ሰዓት ተሽባቴ ይዚ እንደዛ አይገጠምም ነበር። ስለዚህ እባክሽን አሁን ጊዜ ይኖረም ብላለች። እንግዲህ ለስልክ መስመሮችን እያጠያየቀ ነው። የት እንዳሉ ለማገኘት ማለት ነው። ማለትም እንግዲህ ለዱርዬዎቹ ደውላ እነሱ እንትን እንዲሉ ፈልጋለች ማለት ነው። ሞገስን ለማሳገደል እየሞከረች ነው። ምክንያቱም ዝና እነሉላን ካገኛችሁ በህይወታችሁ አይታችሁና ቆጥራችሁት ማታውቁትን ገንዘብ እሰጣችኋለሁ። ስለዚህ እኔ የምላችሁን ነገር አንድ በአንድ ታደርጋላችሁ ብሎ እነሱም እንግዲህ ይህንን ነገር አድርገው ይሳካል አይሳካም የሚለው ነገር ግራ ገብቷቸዋል። እና ሞገስ ከሞተ ደግሞ ሉላም ወደሱ ትመለሳለች፣ ወደ ዝና እነሱም ደግሞ አይተውትና ቁጥረውት የማያውቁትን ገንዘብ ስለሚያገኙ ለዛም ነው ማለት ነው። እና እንግዲህ ይሄው ዝናም የስልክ ቁጥጥሮችን እያንዳንዱን የጥሪ ዝውውሮች እንዲሰጠው ጠይቆ ነበረ ያ ሰው ግን በስራዬ ላይ በጣም ከባድ ስለሚሆንብኝ የሰው ሚስጥር አሳልፍ ያልሰጠህም ለህሌናይም ጥሩ አይደለም። ማለት እንግዲህ ዝና የሚባል ሰው በገንዘቡና በጉልበቱ የሚተማመን አውሬ ሰውዬ ነው ማለት ነው። ስለዚህ የምትፈልገውን ያህል እከፍለ አለውኝ። ሚስቴን እንትን ስላገቱብኝና ሚስቴ የት እንዳለች ለማወቅ ነው ብሎታል ሰውዬው። እንግዲህ እኔ ይህን ላደርግ አልችልም ብሎ እምቢ ብለውት፣ እኔ ሰው እምቢ ብሎኝ አያውቅም። አንድ ነገር ወይም ለምኜ አላውቅም ስለዚህ ይሄን ነገር ታደርጋለህ ብሎት ስልኩን ዘግቶበታል። ምን ይሆን መጨረሻው የሚለውን ነገር ቀጣይ ክፍል ላይ እናየዋለን። ስና እውነት ይህንንም ሰው እንደፈለገ ሊመራው ነው ወይስ ሊለምነው የሚለውን አብረና ያለን። አመሰግናለሁኝ። እስከ ቪዲዮ ፍጻሜ አብራችሁን ስለቆያቸው ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰብ ሆኑ። ባይ ባይ